ማለት እያስጨነቅሽ ነው እንዴ በቃ እንደዚህ ህመም ካለሽ እንሂድ በእናትሽ ሰላም ሰላም እንዴት ናችሁ ቤተሰቦች ሁሉ ሰላም ስራ ህይወት እንዴት ይዟችኋል እኛ ጋር በጣም ቆንጆ ነው እግዚአብሔር ይመስገን አሁን ከሌሊቱ ከሌሊቱ ስንት ሰዓት እንደሆነ ታውቃላችሁ ከለሊቱ ዘጠኝ ሰዓት ከሀያ ሁለት ነው። ዝናብ እየዘነበ ነው ውጪ እና ትንሽ ድምጽን ቀንሽ ነው። ለነገሩ ድምጽንም ባልቀንስ አይሰማኝም። አንድ ተንኮል መቶልኝ ነው እንቅልፍም እምቢ አለኝ እና እርቦኝም ነው የተነሳሁት። ከዛ በላሁ እና እየበላሁ አንድ ተንኮል መጣልኝ ማለት ነው። ያንን ተንኮል አንድ ላይ እናያለን እና ደግሞ በዚህ አጋጣሚ እንኳን አደረሳችሁ ነገ እንግዲህ ማማት ማማት ማማት ነውና እንኳን ለክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ቤተሰቦቼ እያልኩኝ ይህንን ተንኮል እጀምራለሁ ማለት ነው። እንደሚሳካልኝ እርግጠኛ ነኝ እና በጣም እንደምትቆጡኝ አውቃለሁ። ግን ቀድሜ ነግራችኋለሁ እንዳትቆጡኝ ተንኮል አስቤያለሁ። ተንኮሉን አንድ ላይ ነው የምናየው። እንግዲህ ይህንን ተንኮል ማወቅ ከፈለጋችሁ ቪዲዮን እስከ መጨረሻ ድረስ ዩት ላይክ ማድረጋችሁን አትርሱ። ሰብስክራይብ እያደረጋችሁ ቪዲዮችን ትንሽ ቀንሷል አበረታቱን። በዚህ አጋጣሚ እያልኩኝ ተንኮልን ላሳያችሁ፣ ውጭውን ላሳያችሁ። ኃይለኛ ዝናብ ዘንቦ አሁን እያባራ ነገር ነው። ምን ሆኖ ነው? አሁን አባርቷል ወይ? ይሄ ነገር ምንድን ነው? ሲያስፈራ ይህን ይመስላል ሌሊቱ

አትይዘኝም እንደ አትናገሪም ወይ ምን ሆነሽ ነው መታኸኝ እኮ ደግሞ አትናገሪም ምንሽ ነው

እናት አውሪኝ፣ ዝም አልሽኝ። እንዴም በቃ፣ ስንት ሰዓት ነው? የሆነ ነገር እናድርግ። በጣም እንትን ካለሽ ተጨኝሽ ነው የምትለው እንትን

የታዲያ ህመም ከአንተ ስራ ቦታ ያለውን እዛው ጫርስ መጠ እኔ ምን ምንም እየሰማኝ እኮ አይደለም። እየሰማዎች ነው እናቴ፣ እንደዚህ እናድርግ እኮ እ እ ሆም ሕፃን እየተፈራገጠች ስለሆነ ግን ምንም ልላየኋቸው እኮ። አሁን በጣም የመታችው በእጄ ነው፣ በመታችው ስማ። እሱንም አታውቅም። በምን ላክ እችላለሁ? ምንም አላክም። እንደ ቁ ስትል ነው። እዛ ስትደባድም ነበር እዴ ንድም አ እ ወደዛ እጠጋለሁ እጠጋለሁ ለወልቅ እኮ ምንም አልቀረኝም። እስኪ ታጠር መጀመሪያ ወይ ፊት እናቴ እያስጨነቅሽኝ ነው። እንደ በቃ እንደዚህ ህመም ካለሽ እንሂድ በእናትሽ እንደሚሻለው በቃ እንደዚህ ህመም ካልሽማንህ በቃ እናቴ፣ ምን ማድረግ እንችላለን? ዝናብን አይተዋል። አሁን በዚህ ሰዓት ዝናብ ያሳስበሃል። ካለብን እኮ አሁን በዚህ ሰዓት ወዴት እንሄዳለን። የሆነ እኮ ታዲያ እናት እኔ አስቤው አይደለ እንትን የሚለው መተኛት የሚሻለኝ አለኝ እኮ ነው የመጣሁኝ። እዛ ብተኛ ነው የሚሻለኝ። በቃ አሁን ምን እንትን ነው የሚሰማሽ? ምን ነው አሁን በቃ እዚህ ጋር እንድትቸግራሽ ልተኛ ነው። ሳይሆን አይ፣ በቃ አሁን ህመም ከሌለሽ እኮ ግድ ነው በቃ እንዴት? ምን ነው እንጂ ምን በቃ ቁጭ እሱ ምን ይጠቅማል? ቢያንስ እንኳን ድጋሚ

እያቃሰሽ ምን ማለት ነው? ምን ነው? በቃ ይሻለኛል ችግር የለውም። እ የማታም ነው። ደግሞ ምን ነገር የሚፈጠረው ጤና በዚህ በኩል። በጣም እኮ ነው። ኮርሱ አይደለም ምን ነገም ቢሆን እኮ እሺ፣ ግን ዛሬ የሚፈጠረው ምን አውቃለሁ? አሁን በዚህ ሰዓት ምን እየሆነ እንዳለ ነው። ሳላቅ በደንብ መስጬሽ ሊሆን ይችላል። አላቅም በቃ ሶሪ። እሱን ይቅርታ ትላለህ። እዛ እየቀዥህ ቀን እንትን ምትለውን አትቃል። ልጅ በእናትሽ

ምንም አሁን ምንድነው? ምን እንደው ደህና ነገር አትመኝ። እንደምን እንደዚህ ነገር የምታውለው ነገር ነገራቱ ምን እንዲያችሁ፣ ምን አይነት ባህሪ ነገር ነው? በማይቀለድ አትቀልጂም። ምን ማለት ነው አይደል? አሞሻል እኔ አመመሽ ስላላመመሽ አይደለም ረግጥ ከይም ብለሽ፣ ለምንድን የማይሆን ነገር ታስቢያለሽ? ሲቀጥል ከዚህ ምን አይነት ቀልድ ነው?

ሲቀጥል ምን ደና ነገር አታስቢም። ስማ ሞላ፣ ያንቺ ደግሞ ከቀድቃል ክፋትሽ።